ባአወረዶት ጊዜ ዮሴፍና ኒቆዲሞስ እርሱን ገነዘው ወደ መቃብር ባወረዱት ጊዜ ያነ ያዘነችው ምርዚን ጀመራ። በቅድስት ድንግል ማርያም በር ደጅ ላይ ቁጭ አለ ሲቀለይ በስመ እግዚአብሔር አብ ወላዲ በስመ እግዚአብሔር ወልድ ተወላዲ በስመ እግዚአብሔር መንፈስ ቅዱስ ሰራጺ አምጣነ አለማት ዘይረዲ አልቦ ዘይ ጎነዲ እግዚአብሔር አብን ወላዲ እግዚአብሔር ወልድን ተወላዲ እግዚአብሔር መንፈስ ቅዱስን ሰራፂ ብለን ምንም ላጠይቁ አካላት ስላሴን በአካል በግብር በኩነታት ሶስት ብለን አምነን አለምን በመፍጠር በማሳለፍ አንድ ብለን አምነን ትምህርታችን እንጀምራለን። በቅድሚያ የተከበሩ አባታችን መምህራችን መምህር ፈቃዱ ሸቴ በኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያን በባሌ ሀገረ ስብከት የባሌ ሀገረ ስብከት የስብከት ወንጌል መምሪያ ክፍል ኃላፊ ክቡር አባታችን ሊቃይላፍ ቆሞስ አባ ክንፈ ገብርኤል ወርቁ የዚህ ታላቅ ወረዳ የስብከት ወንጌል መምሪያ የወረዳ ቤተ ክህነት ኃላፊ እና የቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ ክቡር መምህራችን መምህር ዮሐንስ ካሱ የዚህ ታላቅ ወረዳ ዋና ጸሐፊ ክቡር መምህራችን መምህር ለታ የዚህ ታላቅ ወረዳ የስብከተ ወንጌል መምህር ኃላፊ ክቡር አባታችን መላከ ምሕረት ቆሞስ አባ ወልደ ዮሐንስ በምዕራብ አርሲ አገረ ስብከት የደብረ ስብሐት ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ ክቡር አባታችን መምህር አብርሃም፣ የዚህ ታላቅ ደብር አስተዳዳሪ ክቡር መምህራችን ቀሲስ አብርሃም፣ የዚህ ደብር ስብከተ ወንጌል ኃላፊ፣ ክቡራን አባቶቻችን የየመምሪያ ኃላፊዎች፣ የየአድባራቱ ኃላፊዎች፣ ክቡራን አባቶቻችን ሊቃውንት መምህራን፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ ሽበት የክብር ዘውድ የሆነላቸው አባቶች፣ እናቶች፣ ወንድሞች፣ እህቶች ንጻ ጥባ ሕፃናትንም ጨምሮ በሉል እግዚአብሔር ፍጹም ሰላም እንደምን አደራችው? ግድ የለም ማደር ቀላል አይደለም። ዓይናችንን ከጣራ ጀርባችንን ካልጋ ሳያስቀር በቸርነቱ የዛሬን ቀን ያሳየን አምላክን ማመስገን ያስፈልጋልና እንደምን አደራችው? እንደምን ለዚህ ሰዓት ደረሳችው? አከምቦልታን አከም

ዘዳ ወሆን ቁልቁለን አካኬና ዋቀ ሳኒ ብኪኔት መቃን ሳኒ የረ ሁንድማ ከንከበጅ የመከነ ብፈሜኑን ፈተው እንደ እግዚአብሔር መልካም ፈቃድ ለጥቂት ደቂቃ ቃለ እግዚአብሔር እንማማራለን። የትምህርታችን መነሻ ርስት የሚሆነው የብርሃን ዓለም የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 14 ላይ ቁጥር 19 ያለውን ቃል አንስተን ለጥቂት ደቂቃ እንማራለን ወባይቴ በቤተ ክርስቲያን ለታከክ አምስት ቃላት እንግድ

ፊት የላችሁን ብርን አምስት ቃላት በአእምሮዬ ልናገር እወዳለሁ። አዎ ሌላ አይደለም፣ ብዙ አይደለም አለ። አምስት ብቻ መናገር እፈልጋለሁ፣ ሌላ ጉዳይ አይደለም አለ። ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ይደሎ ለዚ ያነብብ ቅድመ ይዝ ክርስሞ ለበዓለ መጽሐፍ ያንብቦይማ ይላል ሊቁ ቅዱስ ዮሐንስ አፈወርቅ። አስቀድሜ ከሁሉ አስቀድሜ አንድ ሰው ስለ አንድ ጉዳይ ከመናገሩ በፊት ስለ ጸሐፊው ይወቅ፣ ይጠንቅቅ፣ ይረዳ ይላል። ማወቅ በጣም አስፈላጊ ነው። የጻፈው ቅዱስ ጳውሎስ ነው። ንዋየ ኅሩይ እየተባለ በቤተ ክርስቲያን ተደጋግሞ የተጠራ ከሐዋርያት መካከል ያልሆነ ቁጥሩ ከ12ቱ ሐዋርያት መካከል ያልሆነ ግን ከአስራ ሁለቱ ሐዋርያት መካከል እንደሆነ ተደርጎ ሐዋርያው እየተባለ ይጠራለን። በግብር ስም የተሰጠው በደማስቆ እው ሆኖ የተጠራ አይኖ አለማዊ አይኖ ታውሮ መንፈሳዊ አይኖ የበራለት ታላቅ አባት ነው ቅዱስ ጳውሎስ። ቅዱስ ጳውሎስ አስራ አራት መልእክታትን ጽፏል። ከዚያ ውስጥ አስራ ሶስቱ የግለሰብ ናቸው። የቀሩት መልእክታት ግን አስራ አንዱ ለሀገር የተጻፈ ነው። ይህን መልእክት የጻፈው ለቆሮንቶስ ክርስቲያኖች ነው ለማናል ለቆሮንቶስ ክርስቲያኖች ላይ ጻፈላቸው። በመጽሐፍ ቅዱስ እንደምናውቀው ሁለት ቃል ቆሮንቶስ ተብሎ ተጽፎ እናገኛለን። የመጀመሪያው በገጣ በማቴዎስ ወንጌል ምዕራፍ አራት ላይ የሚገኘው ገዳመ ቆሮንቶስ ነው፣ ቆሮንቶስ ይባላል። ሁለተኛው ቆሮንቶስ ቅዱስ ጳውሎስ በሊክ የጻፈላል። የመጀመሪያውና የሁለተኛውን ክታል ለሳ ሀገር የጻፈላል ነው እና ቆሮንቶስ ሁለቶቹ በጣም ይለያያሉ፣ በጣም ይራራቃሉ። ሀገራቸውም አውጉራቸውም አይገናኝም።

ክርስቲያኖት ዲየ ቆሮንቶስ ሲረኔ ይጨቀ ነበር ሴፍ በእውነት ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ላይ የጻፈላቸው ቆሮንቶስ የምትባለው ይህች ሀገር የምትገኘው ግሪክ ውስጥ ነው። ያችኛዋ ቆሮንቶስ ጌታ የተሰደደባት በዚህ በእስራኤል የምትገኝ ነው። ገዳመ ቆሮንቶስ ይባላል ቦታው ማለት አንዱ በላቲን የወጣ ነው፣ የግሪክ ቋንቋ ነው። አንዱ ደግሞ በዕብራይስጥ የወጣ ነው። በጣም የተለያዩ ናቸው ትርጉማቸው ማለት ነው። እና ቅዱስ ጳውሎስ ሁለት መልእክታትን ለዚች ሀገር ጽፎላታል። የመጀመሪያ ምክንያት ተጽህፈቱ እነሱ በዝሙት በዝሙት ምክንያት በዚያ ጊዜ ያ ይሰማባቸው ስለነበረ እያንዳንዱ ለራሱ ሚስት እንድትኖረው ይህን ጽፎላቸዋል። ሌላው ምክንያታቸው ደግሞ በሃይማኖታቸው እንዲጸሩ ደግሞ እንዲጸጉሩ ደግሞ ምን መያዝ እንዳለባቸው ሲያስረዳ ቅዱስ ጳውሎስ ይህን ተናግረዋል ማለት ነው። እንዲህ አለ ርምብ ቃላትን ከምናገር አለ ቅዱስ ጳውሎስ እንዲህ ይላል። ነገር ግን እንዲላል ሌሎች ደግሞ አስተምር ዘንድ በማህበር እልፍ ቃላትን በልሳን ከመናገር ይልቅ አምስት ቃላትን በአእምሮ ልናገር እወዳለሁ አለ። ስንት ቃላትን እልፍ። ስንት ቃላትን አሁን እልፍ መለብለብ አናፈልግም። አምስት ቃላት ብቻ ይበቁናል አለ። እንግዲህ የቅዱስ ጳውሎስ መልእክት በብዙ መንገድ ይተረጎማል። በተርጉማሉ እንደነገሩ ከአስራ አራት በላይ መተርጎሚያ መንገድ አለው እና ጥቂት እንተረጉማለን። እልፍ ቃላትን ከምናገር አለ ቅዱስ ጳውሎስ እልፍ ቃላትን ከምናገር ስንት ቃል ብናገር ይሻለኛል አለ

እኛ ስለ ምህረታችን ስደት ብዙ ከምንናገር አምስቷን ብቻ ብንናገር ይበቃና አምስቱ አዘና ይባላሉ። የበረቱት፣ የጸኑት እነዚህን አምስት ብንናገር ይበቃናል። እነዚህ አምስቱ በሁለት መንገድ ተጽፈዋል። አንደኛው ታምረ ማርያም ላይ እንዳለው ነው። አንደኛው ደግሞ ቅዳሴ ማርያም ላይ አባ ሕርያቆስ እንዳስቀመጠው ነው። እነዚህ ሁለቱ ይለያያሉ። በተለያየ መንገድ ተቀምጠው እናገኛቸዋለን። የተአምረ ማርያሙ እንዲህ ብሎ ያስቀምጣል። አንደኛው ምህረታችን አምስት አዘናት የሚባሉት እነዚህ ናቸው ናቸው ብሎ አስቀምጦልናል። አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ስምዖን አረጋዊ ይዞት እግዚኦ ተሽሮ ለገብርከ አቤቱ ባሪያህን አሰናብት ካለ በኋላ የተናገረው ያ እሱ እንደሚሰቀል ሲናገር ያን ጊዜ ያለቀሰችው ለቅሶ አንዱ ይሄ ነው ይላሉ። ሁለተኛው በአስራ ሁለት አመቱ ከቤተ መቅደስ ስታጣው ያን ጊዜ ያለቀሰችው ለቅሶ ያን አዘነችው አዘን ነው ይላሉ መተርጉማን። ሌላ ሶስተኛው በዚህ የምነገረው ሶስተኛው እመቤታችን ቅድስት ድንግል ማርያም በእግርና እጁን ሲቸነክሩት በቀራንዮ አደባባይ ቆማ ስታየው ያለቀሰችው ያለባችው ያንንባ እያሰበ የሚያለቅ እመቤታችን በቃል ኪዳን እንደምትጎበኘው ተጽፎ እናገኛለን። ሌላው በሰቀሉ ጊዜ፣ በገረፉት ጊዜ አልፎ ደግሞ አራተኛው በሰቀሉት ጊዜ ያ ብቻ አይደለም መጨረሻ ላይ ባወረዱት ጊዜ ዮሴፍና ኒቆዲሞስ እርሱን ገንዘው ወደ መቃብር ባወረዱት ጊዜ ያን ያዘነችው፣ እነዚህን ሐዘናት እያሰበረ የሚያነጥ የሚያነባ እነዚህ አምስቱ ሐዘናት ይባላል። የመረቱ ናቸው። ይሄ በተአምረ ማርያም ላይ የተቀመጠ ነው። ሌላው በአባ ሕርያቆስ ደግሞ እንዲህ ተብሎ ተጽፏል። አዘክሪ አዘክሪ አዘክሪ የሚለውን ይዘው መተርጉማ እንዲህ ተረጉማሉ። የመጀመሪያው አንቺን ከአንቺ በመወለዱ ስለ እሱ አሳስቢ አል ሁለተኛው ደግሞ መሰደዶችን አሳስቢ እሷውን ይዛ ከሀገር ሀገር መሰደዷን እንታሳስብ። ሶስተኛው ከዓይኖችሽ በፈሰሰው እንባ አሳስቢ ይላታል አባ ሕርያቆስ። አራተኛው እመቤታችን ቅድስት ድንግል ማርያም የደረሰብሽን መከራ ከእርሱ ጋር ስትሄጂ መከራውን አሳስቢ ይልና አምስተኛውን እንዲህ አሉ አባቶቻችን። ለኃጥአን አሳስቢ ይላል። መጽሐር ቃል ግን አይደለም ዋኮ ለጻርቃን ላጻርቃን አይደለም ለሃጣን አሳስቢ። የምታሳስቢው ጻርቃን ማ ከሥራቸው የተነሳ ይድናሉ። ለኛ ላጣኖች አሳስቢ ይላል። እነዚህ አምስቱ ተብሏል። ስለዚህ አንደኛው ለዘመኑ እንዲያመች በእነቤታችን ተገብቶ ይተረጉማል። ሁለተኛው አምስት ቃላት ብናገር ይቻለኛል ያለው አዕማደ ምሥጢራትን ነው። ሰው አምስቱን አዕማደ ምሥጢራት በደንብ ማወቅ አለበት። ደህና ቆያችሁ እነጋማላት

አምስቱ አዕማደ ምስጢር በአይምሮ በንቡና በልቁናይ አለ ግዙ ይሄኛው ደግሞ በአይምሮ ይ አለ በአይምሮ ይ ልናገር ወዳለዋል ስንት ቃላት ሰኑ ስንት ቃላት? አምስቱ አዕማደ ምስጢራት አንደኛው ምስጢረ ሥላሴ ሁለተኛው ምንድን ነው? አ ምስጢረ ሥጋዌ ሦስተኛው ምስጢረ ጥምቀት አራተኛው ቁርባን አምስተኛው እነዚህ መርቻ ናቸው። በእነዚህ ሁሉም ጥያቄ ይረታል። ሰው ኦርቶዶክሳዊ ከሆነ ሌላ ጉዳይ መጀመሪያ አይማደ ምስጢራት መጠንቀቅ አለበት። ስለ ሥላሴ፣ ስለ ክርስቶስ፣ ስለ ጥምቀት፣ ስለ ቁርባን፣ ስለ ትንሣኤ ሙታን ጥያቄ ሁሉ የሚመጣው ዚህ ላይ ነው። ድምጡ ሥላሴ ጩባ ቁርባና በዚህ ተረጎማ ሦስተኛ ትርጉ አምስቱ ዋሳት አምስቱ ዋሳት የሚሰሩት ምግባር ትሩፋት እነዚህ ብናገር ይሻላል ማለት ነው። አንድም ደግሞ አምስቱን ጭንቃሮች ብናገር ይሻላል ብሎ መተርጉማ ተርጉሞታል። ታዲያ ሌላው የመጨረሻው አምስት ነገር ብናገር ይሻለኛል ያለ ስንት ነገር ስንት ቃላት ስንት ቃላት እንግዲህ አሁን ስለ ገብረ ክርስቶስ አምስት ቃላት ብቻ ነው የምንናገረው። ሌላ የለንም አምስት ቃል ብቻ እንናገራለን ችን በደንብ ያዙልኝ። ቅዳሴ ላይ ናጥሪ ናጥሪ ናጥሪ ተብሎ የተቀመጣሉ። የመጀመሪያው ናጥሪ ቃል እንግዲህ እንግዲህ ገንዘብ እናድርግ፣ ትህትና ከንጽህና ጋር ገንዘብ እናድርግ ሌተዋል ምንን ከምን ጋር እንጂ ምንን ከምን ጋር ትህትና ከምን ጋር ይንጽዕና ጋር እስመባንጽ መድዳ ነቢያት ን እግዚአብሔር ተና ጸሩ ገጽገጽ ነቢያት ራሳቸው ንጹህ በማድረግ እግዚአብሔር ፊት ለፊት ተያይተዋል። እንደ ነቢያቱ ንጽህና ገንዘብ ያደረገ እንደ ገብረ ክርስቶስ ማን? ገብረክርስቶስ እኮ ይገርማል። የተየጉ ጅ ንጉሥ ቴዎዶስዮስ ልጅ እናቱርዛ ትባላለች። ማን ትባላለች? ማን አባቱ ሳ ንጉስ ቴሮሲስ ይባላል። አጎት አለው፣ ሚገርም አጎት አለው፣ አባ ቲሮስ የሚባል በዜና ነው የሚታወቅ፣ የገብረ ክርስቶስ አጎቱ። ይገርማል። ገብረ ክርስቶስ ትትና እንደ ገብረ ክርስቶስ ለማን ይነገራል? ገብረ ክርስቶስ የንጉስ ልጅ ሆኖ ልብ በሉ፣ የንጉስ ልጅ ሆኖ ሀገርን ለማስተዳደር እየታጨ እየታወቀ እሱ ግን የሚብሎ ወጣ። እኛ ዛሬ ትታ ምን ይሆን በእውነት እኛ ስለ ገብረክርስቶስ ይህንን እናገራለን። ስለ ትህትናው ስለ ምኑ በሉስቲ ስለ ምኑ ስለ ትህትናው ናትሪንካ እንግዲህ ገንዘብ እናድርግ ትህትናን ከንጽህና ጋር ገንዘብ እናድርግ ተብሎ አስቀድሞ ገብረ ክርስቶስ ትህትናን ገንዘብ አድርጓል። ተሰደደ፣ ከቤቱ ከንጉሥ ቤት ወጣ። ዛሬ ደሳሳ ከሆነች ጎጆችን እንኳን መውጣት ከንዶናል። እውነት ለመናገር መጻሕፍት ስለቴትና ተባብሮ ይናገራሉ። ዛሬ ቴትና ከኛ ቤት ጠፍታለች። ቴትናን ገንዘብ ማድረግ አቅጦናል። ራስን ዝቅ ማድረግ አቅጦናል። ገብረ ክርስቶስ ስናስበው ግን ሄደ። ገብረክርስቶስ ወጣ ከቤቱ ተሰደደ፣ በቃ ሄደ። ለአስራ አምስት ዓመታት አርሜኒያ በምትገኝ በምሬታችን በቅድስት ድንግል ማርያም በር ደጅ ላይ ቁጭ አለ። አስራ አምስት ዓመት ስንታመት

ይገርማል የአባቱ አባቱ ሰራተኞች ሁሉ ይመጣሉ እጣቢ ይደፉበታል ምን ይደፉበታል አዎ ይደፉበታል እንደውም ቁስል ስለነበረው ቁስል ስለነበረው ቁስሉ ላይ ሲደው ውሾች እየመጡ ከዚያ ላይ ቁስሉ ገብረክርስቶስ እንዲህ ያለ አስራ አምስት አመት ኖሯል አስራ አምስት ዓመት ትህትና ገንዘብ አድርጎ እንግዲህ ክርስቲያኖች ከገብረ ክርስቶስ የምንናገርለት የመጀመሪያው ትህትና ነው። ምንድን ነው በል እንጂ፣ ምንድ ነው እንደ ገብረ ክርስቶስ ማን ትሑት አለ? እንደ እሱ ማን አለ? መጻሕፍት እንደዚህ ይላሉ። እንዲያውም እንዲህ ተብሎ ተጽፏል። በስሜ ይላል በስሜ የተጠሩ ሕዝኔ ሰውነታቸውን አዋርዶ ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ፣ በሰማይ ሆኜ እሰማለሁ፣ ኃጢአታቸውን ይቅር እላለሁ፣ ምድራቸውንም እፈውሳለሁ። ምናቸውን እፈውሳለሁ፣ በሚስቲ ምናቸውን እፈውሳለሁ። ዛሬ ምድራችን ታማለች፣ በሆናል እንደነ ገብረ ክርስቶስ። እኛ ስለነ ገብረ ክርስቶስ ስንናገር ስለ ትህትናቸው ራሳችንን ዝቅ አድርገን ካላልን በእውነት በዜና መዋዕል ምዕራፍ ሰባት ቁጥር አስራ አራት ላይ እንደተነገረ ምድራችን ልትፈወስ አትችልም። ስለዚህ ምድራችን ልትፈወስ እኛ ትህትናን ገንዘብ እንድናደርግ

ሶሚና እጉማ አባንኘ ቁልቁሉን ገብረ ክርስቶስ ከለጉንደደበርስ ይሄ ጉኖ አደረጋል። ሁለተኛው ንጽሕና ነው። እስኪ ንጽሕና መል ይጠሩት። እስኪ ምን አልኩኝ? ሁለተኛው ለገብረ ክርስቶስ የምንናገር ንጽሕና ነው። እጅህ ጉድፍ የለበትም። ገብረ ክርስቶስ ንጹሕ ነው። እንደውም ገብረ ክርስቶስ ና እባክህን ጥገኛ እቱን አግባ ሲሉ አይ አይሆንልኝም አለ። ንጽሕናውን ለእግዚአብሔር የሰጠ ብቸኛ ነው። ንጽሕና በሁለት በኩል ገንዘብ ይደረጋል። አንደኛው የእግዚአብሔር ህጉን በመጠበቅ ምኑም በመጠበቅ አልኩኝ። ደህና ጥያች እየሰማች ነው። የመጀመሪያው ህጉም በመጠበቅ ነው። ሁለተኛው ንስሃ በመግባት ንጽሕና ገንዘብ ይደረጋል። ገብረ ክርስቶስ አባታችን

በእውነት በንጽህና እነሱን እንድንመስል የአምላካችን ቅዱስ ፈቃዱ ይሆነልን። እኔ ንጹሕ ነኝና እናንተን ንጹሃን ሁኑ ያለ አምላክ እኔ ቅዱስ ነኝና እናንተን ቅዱሳን ሁኑ ያለ አምላክ ገብረ ክርስቶስ እስቱ መሰለ አዎ በወንጌል የተጻፈውን ተረጎመ። ንጽህናው ገንዘብ አደረገ። ሁለተኛ ነው። ሶስተኛው እንግዲህ ናትሬንከ ይላል እንደ ኋር ያደረግመው ፍቅርና ምንም የዋሃትን ብናጥሪንቀ እንግዲህ ገንዘብ እናድርግ እንደ ሐዋርያት ፍቅርና የዋጥን ገንዘብ እናድርግ። እንግዲህ ፍቅርና የዋጥን ገንዘብ እናድርጋሉ። ቅዱስ አባታችን ገብረ ክርስቶስ በእውነት ፍቅርን ገንዘብ ያደረገ ነው። ፍቅር ይነገርለታል፣ ይገርማል። ገብረ ክርስቶስ እንደነገርኳቸው የንጉሥ ልጅ ነው። ከዚያ አባቱ ደጅ ላይ ደጅ ላይ መጥቶ

ፍቅ ምን እንላለ እ ለነሱ እየጠሉ እየገፉ እየሰደቡ እየመቱ ገብረ ክርስቶስ ግን ይለምንላቸው ነበረ። እንግዲህ እንደ ሐዋርያ ገንዘብ እናድርግ እንደተባለ እንደ ሐዋርያ ፍቅርን ገንዘብ ያደረገ ፍቅርን እንደ ሸማ የለበሰ ታላቅ አባት ነው። ቅዱስ ጳውሎስ በቆሮንቶስ መልክቱ፣ ፍቅር ከሁሉ ይበልጣል። ከምን ይበልጣል? ከሁሉም የሚበልጠው ፍቅር ነው። እንጋ ሄደ

የዋሃት ነው የዋሃት የሚለው ቃል በቅዳሴ ማርያም ላይ የዋሃትነት፣ ሞኝነት አይደለም። የዋህ መሆን ገር መሆን ያስፈልጋል። የመጨረሻውን ልናገርና ትምህርቴን አጠቃልላለሁ። ማጥር ይህን ከእንግዲህ ገንዘብ እናድርግ ነው። ሶስተኛው አርምሞ ወትግስት ከመማርያም አርምሞ እና ትግስት እንደ ማርያም ገንዘብ እናድርቃለ ምንና ምን አለ በርስ አርምሞ እናበ ትግስት ምንና ምን አርምቦ ያፍ ነው። ትዕግስት የልብ ነው። አርምሞ ያፍ ነው። አፍ ዝም ማለት እት እየሰደሙት ገብረ ክርስቶስ አልመለሰም። ዝም ምን ያህል ዝም ዝም ማለ ገብረ ክርስቶስ እየተሰደበ ያ ሁሉ እየወረደበት ገንዘብ ያደረገኝ ነው። አርምሞና ትዕግስት ይገርማችኋል። በአፍ ዝም ማለት ይቻላል። በልብ ግን ዝም ማለት ይቻለ ይቻለ ይቻለ አሁን አንድ ሰው ሲናገረን እንደ የሆነ የሆነ ነገር ሲለኑ፣ ማለት ከቻለው ያው፣ ከቻለው ነው ያው፣ ከቻለው ዋጋው ነው ሚሰጡ። አረ ካልቻልስ ዝም ብለን እንሄዳለን ነው አይደለም። በአንድን ደግሞ ይከተለናል። ከዛስ ልባችንን ግን ዝም ይላል ማለት ነበረ እያል ነው ምንሄደው ገብረ ክርስቶስ ይቀርባል። ለምንድነ ምስለሁብኝ እኔ እኮ የንጉሱ የቴዶሲዎስ ልጅ ነኝ አላለም አላለም፣ ዝም ያለ ይገርማል። በአፉ ብቻ አይደለም በልቡ ብሎ ዝም ያለው ነግሶ እሪቆ አላለ። እኛስ እኛ ዛሬ በየሰፈራችን የሆነ የቀበሌ ስልጣን ያለው ሰው ካለ አኔናም በየቱ እንመካለን። ዛሬ ብዙ እንመካለን። በዚህ በ በአዲስ ኪዳን ከተጻፉ መጻሕፍት መካከል አንዱ የሆነው ደጋግሞ ይህን ይነግረናል። ያይቆ ግን በመጽሐፈ ምሳሌ እንዲህ ተብሎ ተጽፏል። አሁን በሉ አብረን እንላለን። ይህን ቃል ሰነፍ በሉ በሉ። እንግዲህ ሰነፍ አይሰማም። ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል። ምን ሆኖ ይቆጠራል? ሙክቲ ዝም በቃ ዝም ቢል

ስለ ገብረ ክርስቶስ የዋህነትን ምንናገርለት አንጠግበን፣ ፍቅርን ምንናገርለት አንጠግበን። ስለ ገብረ ክርስቶስ በእውነት ስለ አርምሞ ስለ ትግስቶ ምንናገርለት አንጠግበን። ግን ዝም ብለን አምስቱን ቃላት በልቦናችን እናመላለሳለን። ስለ ገብረ ክርስቶስ ለእኛ ቤት ለእኛ ቤት ደግሞ ያደረገን ብንናገር አያልቀን፣ ግን ዝም ብለን እናመሰግነዋለን። በእውነት በዚህ ነት ያደረ ሰላማት ስሙ የተመሰገነ ስሙ የተመሰገነ ይሁን። አይነ ነበር ካቤ ገንቶ ነበር